ሰላም ጤና ይስጥልኝ ውድ የስድስተኛ ክፍል እና የስምንተኛ ክፍል ተማሪዎች፣ እንግዲህ አገር አቀፍ ፈተናችሁ የ2017 ሰኔ አምስት እና ስድስት የስድስተኛ ክፍሎች ሲሆን የስምንተኛ ክፍሎች ደግሞ ሰኔ ሶስት እና አራት ይሰጣል። ይህን በተመለከተ ማድረግ ያለባችሁን ነገር ስድስት ነጥቦች ልንገራችሁ በሁለት ከፍዬ ከመፈተኛ ቦታ ከመድረሳችሁ በፊት ወይም ቀደም ብላችሁ ማድረግ ያለባችሁ ነገር፣ የመጀመሪያው ሁሉም በየሃይማኖቱ ጸሎት ማድረግ። ሁለተኛው ነገር ራሳችሁን መጠየቅ ይኖርባችኋል። ራስን መጠየቅ ሲባል እስከ ዛሬ ድረስ ጥረት ሳደርግ ቆይቻለሁ፣ እንዴት ነበርኩ፣ የተለያዩ ጥያቄዎችን ስሰራ ቆይቻለሁ ወይ ብሎ ራስን መጠየቅ ሁለተኛው ተግባራችን ይሆናል። ሦስተኛው ተግባራችን ደግሞ ቁሳቁስን አሟልቶና በሰዓቱ መገኘት። እዚያ ቦታ ላይ ስንገኝ ወይ በሰዓት አርፍደን ከተገኘን፣ ወይንም ደግሞ መፈተኛ የምንጠቀምባቸው ቁሳቁሶች እንደ እርሳስ፣ መቅረጫ እና ላጲስ ይዘን መገኘት ይኖርብናል። መቼም ይሄ ግልጽ ነውና ከነዚህ ውስጥ አንድ የተጓደለ ቁሳቁስ ቢኖር እንግዲህ እንዲህ ራስ ጋር ነውጥ ይመጣል ወይም መረበሽ ይሆናል። ይሄ ደግሞ ፈተናችንን በአግባቡ ለመስራት እንቸግራለን። ሁለተኛው ክፍል የምላችሁ ነገር ደግሞ በመፈተኛ ጣቢያ ላይ ያለ ማድረግ ያለባችሁን ነገር እና እጅግ እጅግ ወሳኙ ክፍል ይሆናል። የመጀመሪያው ትዕዛዝን በትክክል ማንበብ ይሆናል። በትክክል ማንበብ ሲባል ለምሳሌ ከሚከተሉት ውስጥ ትክክል ያልሆነው የትኛው ነው ይላል። እዚህ ጋር ለምሳሌ አንደኛ ላይ እና ከሚከተሉት ውስጥ ትክክል የሚለው ድረስ ብቻ አንብበን ትክክል የሆነ የትኛው ነው ያውም ለማለት ነው ተፈልጎ ነው ብለን በደፈነው ከሄድን ምርጫ ሀ ላይ እንመርከት፣ ሶስት ሲደመር አራት እኩል ይሆናል ሰባት ይላል። በቃ ስለዚህ ይችን መርጠን የመሄድ እድሉ ከፍተኛ ይሆናል፣ ትዕዛዝን በትክክል ካላነበብን ማለት ነው እና እስከ መጨረሻው ትዕዛዙን በትክክል ብናነበው ግን የዚህ መልስ ይህ ሳይሆን መልሱ የሚሆነው ለይሆናል ማለት ነው። ትክክል ያልሆነው ነውና ሀመር ውሃ ላይ ሶስት ሲባዛ በአራት አስራ ሁለት መም ላይ ያው ትክክለኛ የሆነ መልስ ይቀመጣል። ዋናው ዜጋ አሁን በጥያቄው ዙሪያ ልንሸወድ የምንችልበትን መንገድ ስለማውራት ስለሆነ አልጨረስኩትም። ስለዚህ እናንተ ግን ትክክል የሆነው ብላችሁ በማሰብ ገና መጀመሪያው ላይ ትክክለኛ ሆናል ሶስት ሲደመር አራት እኩል ሰባት የምትለዋን ስላገኛችሁ እሷን በመምረጥ አግባቢ ያልሆነ መልስ እንድትመልሱ ያደርጋችኋል። ሌላው እዚሁ ጋር ማስተዋል ያለባችሁ ነገር ምንድን ነው፣ ምርጫ ላይ ተመልክተዋል። ሁለተኛው ጥያቄ ላይ የሆነ ካልኩሌሽን ሰርታችሁ ሰርታችሁ ሀያ አንድ ሶስተኛ የሚል ደረሳችሁ እንበልና ከዚያ ወደ ምርጫ ስትሄዱ ሁሌ አትቸኩሉ ምክንያቱም ተመልከቱ እዚህ ጋር ላይ ሀያ አንድ ሶስተኛ የሚል ያገኛችሁ ብዙ ተማሪ እንግዲህ የሚወድቀው ጎበዝ ተማሪ ሆኖ ውጤት ዝቅ የሚልበት ምክንያት አንዱ ይሄ ነው ሀያ አንድ ሶስተኛን ይመርጣል ማለት ነው በመቸኮሉ ምክንያት ነገር ግን ልብ ብለን ብናይ ለላይ ሰባት ይላል ሀያ አንድ ሶስተኛ ከማን ጋር እኩል ነው ከሰባት ጋር እኩል ነው አያችሁት ስለዚህ ለም መልስ ይሆናል ማለት ነው። ሀመር ውሃ ላይ ሀያ አንድ ይላል ይሄ መልስ አይሆንም። መላይ ሀና ለመልስ ናቸው የሚላል አያችሁ። ስለዚህ እዚህ ጋር ጥንቃቄ ማድረግ ይኖርባቸዋል። ሌላው ሁለተኛው ነገር ሁሌ መዘንጋት የሌለባችሁ ነገር ከባድ ጥያቄ ላይ ጊዜ አለማባከን ነው። ከባዱ ጥያቄ ላይ ጊዜ የምታባክኑ ከሆነ አንደኛ ገና ብዙ ጥያቄ አለኝ ብላችሁ ስለምታስቡ አምሯችሁ በጣም የተወሳሰበ ኬዝ ውስጥ ይገባና እሱንም አትሰሩትም ሌላውንም ጥያቄ አትሰሩ። ሁለተኛ ነገር በሱ ፋንታ ሌላ ጥያቄ መስራት ያላችሁ አለመስራት። ለምሳሌ ላሳያችሁ። አሁን እዚህ ጋር ብንመለከት ሶስት አስራ ሁለት ሀያ ሰባት አርባ ስምንት እያለ የሚሄድ የዚህ ማጠቃለያ መደምደማ ፓተርን ፎርሙላው የትኛው ትክክል ይሆናል የሚለው እዚህ ጋር ከተቸገራችሁ ይህንን ታልፉታላችሁ። ቀጣዩ ለተመልከቱ ዊች ዋን ኢዝ ዲቪዚብል ባይ ፋይቭ የሚል ጥያቄ አለ። አሁን በአምስት ተካፋይ የሆነ ሌላ ጥያቄ ማለት ነው። ሶ ይህኛውን ጥያቄ በማለፍ ወደዚህኛው ብንመጣ ያላቸው ውጤት እኩል ነው እና ዲቪዚብል ባይ ፋይቭ። አሁን ጊዜያችንን መጀመሪያው ላይ 3 12 27 48 የሚለው ላይ ጊዜያችንን ካባከን እሱንም በትክክል አናገኘውም። በጭንቀት ይሄኛውንም ጥያቄ ላይ ሳንደርስ ሰዓት ያልቃል ማለት ነው። በዚህ ምክንያት ከውጤት ውጭ እንሆናለን። ነገር ግን ይህንን አልፌው ግን ምልክት አድርጌ ሳጠቁር እሱ ላይ እንዳላጠቁር መልሼ እዛ ጋ ምልክት አድርጌ ያለፍኩትን ፓርት ወደዚህኛው ጥያቄ ብመጣ እንዲህ ዊች ዋን ኢዝ ዲቪዚብል ባይ ፋይ በአምስት ሊካፈል የሚችል የትኛው ነው የሚል በጣም በቀላል ምንም አይነት ካልኩሌሽን ሳንሰራ ልንሰራ የምንችለው ጥያቄ እናገኝ ይሆናል ማለት። እናም ይህንን መስራት ስለዚህ፣ በአምስት ሊካፈሉ የሚችሉ ቁጥሮች ሁል ጊዜ የአንድ ቤታቸው ወይ አምስት ወይ ዜሮ የሆነ ሶ፣ ምርጫ ኤ ላይ ብንሄድ የአንድ ቤቷ አምስት ስለሆነች በአምስት ይካፈላል ማለት። ምርጫ ቢ ላይ ብንሄድ ሰባት ስለሆነ አይሆንም። ምርጫ ሲ ላይ ዜሮ ስለሆነ መልስ ይሆናል። ዲ ላይ ኤ እና ሲ ይላል። ስለዚህ ኤ እና ሲ መልስ ይሆናል። ታያችሁ። ይሄንን እና መሳስ የመሳሰሉትን ቀለል ቀለል ያሉትን መጀመሪያ ካሰራን ከዚያ የሆነ ደስታ ይሰማናል። ሰዓት ቢያልቅም እንኳን ብዙ ጥያቄዎችን ሰርተናል። አሁን እንግዲህ ተረጋግተን ወደዚህኛው ብንመለስ መስራት እንችላለን ማለት ነው። ሦስተኛው እና የመጨረሻው ወደ ተማሪዎች፣ ሰዓታችንን መጠቀም ይኖርብናል ማለት ነው። ሰዓት ከቻን ሰዓት ሊኖረን ይገባል። ሰዓታችንን እያየን ምን ያክል ደቂቃ ነው ለእያንዳንዱ ፈተና የተሰጠን፣ ምን ያክል ደቂቃ ላይ ደርሰናል፣ ምን ያክል ጥያቄ ላይ ሰርተናል የሚለውን በተረፈ ሲጨንቃቸው አየር ወደ ውስጥ መሳብ ቀስ እያሉ ማስወጣት እና የመሳሰሉትን መስራት ነው። አይዟችሁ፣ መልካም የፈተና ጊዜ እንዲሆንላችሁ እመኛለሁ። መምህር ማመር ነኝ። ወዳጆችንም እጅግ አመሰግናለሁ። እናንተ ማመስግነው። ቻው።